እሺ የሆነ ያለመድከው ምግብ ላለመብላት መብላት ብለህ ጾምን ያደርክበት አጋጣሚ አለ? በዚህ ሁሉ ሀገር አይ፣ ጾም ያደርኩበት የለም። ይሉ ምግባቸው ያስደነግጣል። እሺ። አይ፣ ምግብ አታጣም ነው። ምግብ አዝ እሺ፣ ምግብ አዘክ ደንግጠ ታውቃለህ? አዎ፣ አዝዤ ሳይሆን ሊጋብዘኝ የሚያስጎበኘኝ ሰውዬ የባህላችሁን ምግብ አስጎብኘኝ ምናምን ብዬው፣ እሺ፣ ኪርጊስታን የሚባል ሀገር እሺ ምን አቀረበልኝ መሰለ? አዘዘ እዘዝ ብዬ አዘዘ። በነሱ ቋንቋ እሺ አዘዘና ልክ መጣና ሲ የሆነ ብቻ እንትን አላለኝ። ስጋ ነገር ነውና ጠየቅሁት። ለምን ስጋ ነው? የፈረስ ስጋ ነው። ከዛው ማይ ጋር እኔ እኮ ስጋ አልበላም አልኩት። እሺ ቬጂቴሪያን ነኝና እኔ እኮ ስጋ አልበላም፣ አትክልት ነገር እዘዝ ምናምን አልኩት። ወይኒ ብበላ ወይኒ ብቀምስ ምናምን አልኩት። አንዱ ትራፍል ላይ ምንድነው የሰዎች ባህል የሰዎች እንትን ማክበር አለብን። ማለት እነሱ አሁን እኛን ባህላችንን ልክ እንደምናከብረው እነሱም ባህላቸው በጣም ነው።